ትናምሽ የለ እንሰራ ነው ወይስ ምንድን ነው? አዎ እንሰራው። ቅድም ታንሰራው ያወጣ ነው። አይሻ አስተካክሊ፣ አልተቀረጠም ምሽቀረጥንና ነው አልተስተካከለም። ይሄ ነገር የሀይሜ የሀይሜ ፊት አይታይም። እናንተ የሀይሜ ፊት ተጋረደብን። አሁን ደግሞ

ብርጭቆ ናይቶ ነው መሰል አንሻ ቀይሪ፣ ወርኒንግ እየሰጠች ነው። እስቲ ቆርጭልን ጻኔ ማለት ሆነልኝም እኮ አይሄ

ምን አሁን ጽሑፍ ያለበትን አድርጊ ኮፒ ሊንኩ አሁን እና ስነሳ እስኪ ኮፒ ሊንኩን

ሁንቶናጀሪ ያቆይ ኮፕሊንክ እናድርገው። እስከ ሶስት መቶ እንኳ ደረሰ። ካሜራውን ዘግተን ኮፕሊንክ አድርጉ። ካሜራውን እንዝጋ መጀመሪያ። እሺ እሺ፣ ዝጉ። ታዲያ ዝጉ። አዎ አሁን ያለሽበት ዝብረ የት ነው ያለችው? ያለሽበትን ጠፋች ኖ የማእዛ ስትል እኮ ነው ቅድም መአዛ ደግሞ ለምን አልመጣችም? ሁሉም ሰው ማን ተመለሰ?

ነው የምነሳው። ማዕዛ መጣች። አንድ ቁጥር እየጠፋኝ ነው። አንድ ሰው አውሩልና፣ ማዕዛ ናት ገቧት። ማዕዚ፣ እንዴት እንደሚወዱሽ ሁሉም ወረዱልሽ። ጉድ እኮ ነው። እኔ ወርቅ በራራች እናንተ አመሰግናለሁ። ኮፍሊን ጋርጉ የምርታች እየታየ ነው፣ እዛጋ አረግጥም አርጉ እኮ ነው የሰጠኝ ኮፍሊን ጋርጉ እናንተ

ምንድን ነው አለች። መርካቶ ፈስ ነው። ከኔ በላይ ነው አለች። ሀያ ሺህ አሙልታ ነው የምትገባው። የኢትዮጵያ ኑሮ በጣም ከባድ ነው። እሷ መቼ ኑሮ ከባድ ነው ብላ ወራች? አሁን ጀግና እንኳን አልወራንም። ባለፈው እኔ አስፈራራችኝ። እኔ ኢትዮጵያ እገባለሁ ብዬሽ ያሰብኩት ለካ እኔም ኮፒ ሊንክ ማድረግ አልችልም። ለእዛ ነው እኮ መልሶ እንደዚህ ይዘጋሉ፣ ጥርቅም ማድረግ እኮ ይዘጋሉ። ፋሱን ፈሳንሻ ሰምተሻል

በረከት ነው። በረከት ሳይሆን ለጤና ጥሩ ነው ፈስ። ኧረ ፈሱማ ከተዘጋ እንዳለ ሆዳችን ቡኑ ብሎ ነው። አንቺ ማዚ ማለት ነው፣ ድምጽሽ ተሰምቷል አደባባይ። አሁን ደግሞ እነዚህ እንትን የሰራ ነውን ማለት ነው። የሆነ ነገር አድርገሽ ትሻር አርጊ። አ ያ ዛሬ እኮ እንከባበር አልሽ፣ ተከባበር